በሸኔ ታጣቂ ቡድን አራት ንፁሃን ዜጎች ሲገደሉ ሌሎች አራት ዜጎች ደግሞ ታፍነው መወሰዳቸው ተገለጸ። በጉራጌ ዞን በሶዶ ወረዳ በታጠቁ ቡድኖች በደረሰ ከፍተኛ ጥቃት በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱን ተገልጿል። በሶዶ ወረዳ ሚካኤሎ ሰምሮ በሚባል ቀበሌ ትላንት ሐሙስ በቀን 292018 ዓ.ም ማታ 13 ሰዓት አካባቢ መነሻቸው ከኦሮሚያ ክልል ከጣጤ ቀበሌ የሆኑትና በተለምዶ ኦነግ ሸኔ ተብለው የሚጠሩ ታጣቂ ቡድኖች በከባድ መሳሪያ የታገዘ ጥቃት መፈጸማቸውን የጄኔን ምንጮች አስረድቷል። በጥቃቱ ከፍተኛ የሆነ ጉዳት የደረሰ ሲሆን የአራት ንጹሐን ዜጎች ህይወት ሲያልፍ በሌሎች ላይ ከባድ ጉዳት ደርሷል። በዚህ ጥቃት ህይወታቸው ያለፈ ዜጎች ዝርዝር አቶ አስራት ከበደም፣ አቶ አባይ ደገፋ፣ አቶ ተሾመ አዋሽ እና ሌላ አንድ ሰው መሆናቸው የጄኔን ምንጮች አስረድቷል። ጥቃት ፈጻሚዎቹ የአራት ንጹሐን ህይወት ቀጥፈው በሌሎች ላይ ከፍተኛ ጉዳት አድርሰው ሌሎች የዚሁ ቀበሌ ነዋሪዎች አፍነው መወሰዳቸውንም ተነግሯል። በታጣቂ ቡድኖቹ ታፍነው የተወሰዱት ዜጎች አቶ ሹምበዛ ክፍሌ፣ አቶ በቀለቦች ና የአቶ አቦ ታደሰ ባለቤትና ልጁ መሆናቸውም ተገልጿል። ለረዥም ሰዓታት ቆየ በተባለው ጥቃት መጀመሪያ ወደ ቦታው የደርሰው የጸጥታ ኃይል ጥቃቱ ማስቆም አለመቻሉ የተነገረ ሲሆን ታጣቂዎቹን የፈለገውትን ፈጽመው መሄዳቸውን ምንጮች ጨምሮ አስረድቷል። በጥቃቱ ከሰው ህይወትና ጉዳት በተጨማሪ ምንራ ቤቶች መቃጠላቸውና የገበሬ ከብቶችም ተዘርፈው መወሰዳቸው ተገልጿል። ጥቃት ፈጻሚዎቹ ቦታው ለቀው ከወጡ በኋላ የጸጥታ አካላት ቦታው መግባታቸው የተገለጸ ሲሆን፣ ዜጎች በስጋት ምክንያት ቦታው ለቀው ወደ ከተማ እየገቡ መሆኑን ምንጮች አስረድቷል። በዚህ አካባቢ በተደጋጋሚ ጊዜ በታጣቂ ቡድኖች ዜጎች ይገደላሉ፣ ይታገታሉ፣ ንብረት ይወደማል፣ ከብቶች ይዘረፋሉ። ዘላቂ መፍትሄ እንዲመጣ ዜጎች መንግስት ይጠይቃሉ። ነገር ግን ጥቃቱ አሁንም ድረስ መፍትሄ አለማግኘቱንም ተገልጿል።